እንደውም አንድ ጓደኛ ነበረኝ፣ እንግዲህ ኢየሱስ እኮ ኑ ብሎ ከዛ ሂዱ ነው ያለው ይላል። የእግዚአብሔር የኪዳኑ ህዝብ የተላከ ህዝብ ነው። ህዝቡ በአጠቃላይ ጥቂት ሚስዮናውያን ብቻ አይደለም፣ ህዝብ በአጠቃላይ የተላከ ነው። እግዚአብሔር ላኪ አምላክ ነው፣ ህዝቡም የተላከ ነው። ስም አውጣለት ለእግዚአብሔር ህዝብ ከተባለ የተላከ ህዝብ ነው። በቃ እግዚአብሔር እንደዛ ነው፣ አሰራሩ እንደዛ ነው። አብርሃምን ሲጠራው ውጣ አለው፣ ግን ላከው። ከአንተ የተነሳ አሕዛብ በሙሉ በአንተ የተባረኩ ይሆናሉ አለው። በእርሱ አማካኝነት እስራኤልን ጠራ፣ እስራኤልን ላከው ለዓለም ሁሉ ብርሃን እንድትሆን፣ በተራራ ላይ ያለች ከተማ እንድትሆን፣ እንድትታይ፣ መልእክተኛ እንድትሆን። እስራኤል በኋላ ራሴን ራሴን አለች እንጂ ለራሷ ሳይሆን ለሌላ ነበር እግዚአብሔር የጠራት። ያው እንደምታውቁት መጽሐፍ ቅዱስ ቤተ ክርስቲያንንም ክርስቲያኖችንም ያደረገው እግዚአብሔር ልክ እንደዚህ ነው እና ወደ እኔ ኑ አለን። እንደውም አንድ ጓደኛ ነበረኝ እኔ ኢየሱስ እኮ ኑ ብሎ ከዛ ሂዱ ነው ያለው ይላል ሁልጊዜ ኑ አለ ከዛ ሂዱ አለን። ተልኮ ሰጠን ስልጣን፣ ሁሉ በሰማይና በምድር ተሰጠኝ፣ እንግዲህ ሂዱ አሕዛብን ሁሉ እያስተማራችሁ እያጠመቃችሁ ደቀ መዛሙርት አድርጓቸው ብሎ እግዚአብሔር ልኮናል። ግን አይ ቲንክ የሚያጫውቱ ነገሮች ሳያጋጥሙን አይቀሩም። በዚህ ጊዜ በጣም ብዙ ሲሬስ ያልሆኑ ሲሬስ የሚመስሉ አጀንዳዎች በጣም ይዘናል እና በእነሱ እንጌጅ እናደርጋለን በእነሱ እንጨቃጨቃለን። እነሱን ለመፍታት እንሞክራለን፣ ነገር ለማድረግ እንሞክራለን። እና ትንሽ የሚቀሳቀስ ነገር ያስፈልገናል። ና በነገራችን ላይ ተልዕከን የመጣ ነው እሺ ምናምን የሚል ማለት ነው። እግዚአብሔር እንደዛ ይጠቀምበት ይሆናል ብዬ አምናለሁ። እና እግዚአብሔር የጠራን ዋናው ተልዕኮ እሱ ስለሆነ እንድንሄድ ስለሆነ